ወይነ ወይነ ወይነ፣ አባቴ አባቴ አባቴ፣ እኔ ሰበር ዜና! በትላንትና ሁለት መጠጥ እየጠጡ ሲሳሳሙ የነበሩ ከመሳሳም አልፈው አብሮ ማደራቸውን የተረጋገጠው አቶ አሸብር ታደሰና እንዲሁም ደግሞ ውሽሚት ቴርሜላ በፖሊስ ቁጥጥር ስር ዋሉ። ፖሊስን ባጣራው መሰረት አቶ አሸብር ታደሰ ባለትዳርና የአንድ ልጅ አባት መሆኑን እንዲሁም ደግሞ ከትዳር አጋራቸው ሰማንያቸውን ያልቀደዱ መሆኑ ደረሰበት። አብራው የነበረች ውሽሚትም የአንድ ልጅ እናት እንዲሁም ደግሞ ባለትዳር ከትዳር አጋሯ ሰማንያውን እንዳልቀደደች አረጋግጦ ሁለቱንም በእስር ቅጣት እንዲቀጡ ፍርድ ቤቱ ፈረደ። የቸው ድለድቅ የምርጥ ዜና ነው። ጋሽ አሸብር እናንተ የነዚህ ሁለቱ ጉዳይ አሳስባችሁ፣ አንቺ ቀለም አብረው ነው ያደሩስ ወይስ እንዴት ነው ብላችሁ ስትጠይቁኝ የነበራችሁ ማለት ነው። እናንተናማ በደንብ አርጌ ልነግራችሁ ፈልጋለሁ ማለት ነው። በደንብ አርጌ ነግራችኋለሁ። እንዲሁም ደግሞ ጋሽዬ አዋርዶኛል ብለው ማታ እሪ ሲሉ ማደራቸውን ተነግሮኛል ማለት ነው። ስለሳቸውንም በደንብ አርጌ የምነግራችሁናል ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሁኑ። ሌላው በትላንትና እለት ቆንጅየዋ፣ ትንሽየዋ፣ ፍልቅለቋ ፍቅር ልጇን ይዛ መጥታ ነበር። ኮሚኒቲዋ ልጭ ብላ ፖስታ ነበረ ማለት ነው እና ፍቅርዬኔ ውድ እህት ማለት ነው። ይሄኔ ፍልቅልቅኔ ትንሽዬዋ ልጅሽን አላህ ያሳድግልሽ። አላህ ለትልቅ ቁም ነገር ያድርስልሽ። ነጌ አድጋ ትልቅ ደረጃ ደርሳ እናቴ ብላ የምትንከባከብ ጀግና አላ ያድርጋት ነው የምለው ማለት ነው። እናም በዚህ ፎቶዋ እንግዲህ ቲክቶክ ላይ ወስዳችሁ እናትነቷን ልትነጥቋት የፈለጋችሁ የእሷን ፎቶ ቆርጣችሁ፣ ከፉአድ የፉአድ ፎቶ ቆርጣችሁ ከፍቅር ስታረጉ ይዋላችሁ። እንዲሁም ደግሞ እሰይ እንኳንም ሰደባችኋ ስትሉ ይዋላችሁ። ደህና ናችሁ? እንዴት ናችሁ? እስኪ በደንብ አድርጌ ለእናንተንም ልነግራችሁ እፈልጋለሁ። ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ረህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሽር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልባ መሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ ማድረግ ጋችሁን እንዳትረሱ። የዛሬ ቪዲዮዬ በጋሽ አሸብርና እንዲሁም ደግሞ በሁሽሚት በሄርሜላ ነው ማለት ነው። መቼም ስለ እነሱ እኛም አንፋታም እነሱም እንደዚህ መግማማታቸውን ይቀጥላሉ ማለት ነው። ሌላው ደግሞ በፍልቅልቋ በፍቅርዬ ነው የመጣሁት ማለት ነው። በፍቅርዬ በትንሿ በጣም እንደምወዳት ታውቃላችሁነት ለመናገር ማለት ነው። እኔ በፍቅርና በፉአድ እውነት ነው ብላችሁ አልደራደርም ማለት ነው እናም ዛሬ ስለነሱ ልተነፍስ መጥቻለሁ እናንተ ብቻ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አው ላይክ አድርጉ እናንተ በዚህን ሰዓት ስራ ፈትቻለሁ ስራ ፈትቻለሁ ስራ አጥቻለሁ ተናድቻለሁ ተቃጥያለሁ ማለት ነው እኔ ስራ ፈትቼ አላቅም ብዬ ነበረ እንግዲህ በቡዳን ልበላ የሰው አይን ይኖርብኝ አላቅም በመጣሁበት በ አስራ አራት ዓመት ከምናምኔ ስራ ፈትቼ ተቀመጥኩ አላሳዝናችሁም አላሳዝናችሁም ወይ ስለዚህ ሀይዞች ቀለምዬ እያላችሁ በላይክ እና በሰብስክራይብ አበረታቱን። በዚህ አጋጣሚ ስራ የሚያላችሁ ካላችሁ የትኛውንም ስራ ጣጣ የለኝም እኔ መስራት ብቻ ነው እና ጠቁሙኝ ነው የምለው። ቀለምዬ ስራ አለ ሪያድ ላይ ያላችሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ በትላንትና ውለት እንግዲህ ውሸሚትና ውሸማው እ እየጠጡ እየሳመችው ወደዛ ወደ እሳቱ እንሄድ ሙቀት እንፍጠር እያለችው ነበረ ማለት ነው አ ይሄ ጉዳይና ብዙዎቻችሁ አሳስቧችሁ ማለት ነው። አሳስቧችሁ ቀለምዬ እንዶ ቀለምዬ ጋሽ አሸብርና ውሽሚት እንዴት ነው አብረው አደሩ ወይ ብላችሁ ስትጠይቁኝ በኮመንት ልበላችሁ እንዶ በዋትሳፕ እንዶ በቴሌግራም ተጨንቃችሁ ተጠባችሁ። እኔ የምለው ግን ወደ ዋና ጉዳይ ከመግባቴ በፊት እኔ አንሶላ ንጣፊ ነበርኩኝ እንዶ ትራስ አቀባይ ነበር? ምን ሆናችሁ ነው ግን የጠየቃችሁኝ ነገር ማለት ነው። እኔም የእናንተ ጥያቄ እንዱ እንዳላሳፍራችሁ ብዬ እናንተ ኮ መጠየቅም አይገባችሁም ነበርኩ። እንዱ መጠርጠርም ኮ አይገባችሁም ነበር። እናቴ ሙቀት እንፍጠር እንዱ ከራት በኋላ ወደ ሌላ ነገር ይገፋፋናል፣ ስትል የነበረች ሴትዮ እንዲ መጠርጠር ሴ ሰውስ መጠየቅ ያስፈልጋል። እናቴ ሁኔታቸው ስራሱ እንድትጠረጥሩ ያደርጋችኋል። አዎ እውነት ነው ብላችሁ እኮ እንድትደመድሙ ነው የሚያደርገው ማለት ነው። ስለዚህ ሙቀትን እንፍጠር ያለች ሰይጣን ማለት ነው። እሱም የእንትን የማኛ ጤፌ መሰለ እየተቅለሰለሰ እዛች ጋር እናንተ፣ ምን መጠርጠር ያስፈልጋል። ስለዚህ ሁለቱንም አብረው ነው ያደሩት ማለት ነው። ስለዚህ ትናንትና ሳልተናገርኩኝም ነበር ወይስ? ቪዲዮ እስከመጨረሻ አታደምጡኝም ነው? እነዚህ ሰዎች አብረው ነው የሚያድሩት፣ ቀጣይ ወር እርግዝና ጠብቁ ብዬ አልነገርኳችሁ? እንዲሁ ምን መጠየቅ ያስፈልጋል? ስለዚህ እናቴ አብረው ነው ያደሩት። አብረው ነው ያደሩት። እናቴ አብረው ነው ያደሩት። በቃ እርፍ በሉ። አብረው ነው ያደሩት። ጋሽ አሸብር እና ጋሽ ማለት ነው። እትዬ ውሸሚት ማለት ነው። አብረው ነው ያደሩት። አብረው ማደራቸውን ሰምተው እትዬና ጋሽ እር- ተዋረድን፣ አዋረዱን በቡታ ጀራ ምድር እንድንዋረድ አንገታችን እንድንደፋ አደረጉን ብለው እርሽ ሲሉ እንዳደሩ ሰበር ዜና ደርሶኛል። ወገብሽ ይዘበል ቀለምዬ እንዳትሉ እነሱ እንደፈለጉ ለሆኑት እኔን ኔ ወገብን ለምን ይሰበራል? የሚስኪኗ እየማዳን ቅመሟ የአረባ ሀገሯ ከርታታ ወገብ የኔ ለምን ይሰበራል ማለት ነው። ስለዚህ ጋሽዬ ተዋርጃለሁ ብለው እሬ ሲሉ አድረዋል ማለት ነው። አንድ የማይደለን ጋሽዬ ሁለቴ ሶስቴ ነው የተዋረዱት ማለት ነው። ልጆትን በጣም ነው ያዋረዱት። ልንገሮት ብዬ ነው እንግዲህ የሮታዬ ሰማንያ ሳይቀድ ልጁንም አላሳስበው ደም ልጁንም አላሳስበው። እዛ ሆቴል ሸሸ ገዳሜ ሲል ከኤርሜላ ጋር ነው ያደረው። ልንገሩ ልድገሞሎት ብዬ ነው ማለት ነው። ለማንኛውም ስለነሱ ጉዳይ ይህን አከል ካልኩኝ፣ ትላንትና ፍቅርዬ ማለት ነው እችን የምታምር እንደሷ ሳቂታ ቆንጅዬ ልጇን ይዛ እንግዲህ መታ ነበር ኮሚኒቲ ላይ ፖስታ ነበረ ማለት ነው። እናም እውነት ለመናገር እንደ ፖስታ አላወቁኝም። ቲክቶክ ላይ ዞር ዞር ስል የምታምር ቆንጆ፣ እሷን የመሰለች እንቡጥ ይዛ እየሳመች ተሸክማ እንደዚህ ምናምን አቀናብረው ለቀዋል ማለት ነው። ቶሎ ብዬ ኮሚኒቲዋ ስል ሲሄድ ማለት ነው ፎቶቸውን፣ አየው ማለት ነው። አቤት ማማር ልጅ በልጅነት ማለት ይሄ ነው። እንዶ ፍቅርዬ፣ ይኔ እናት እንዶ አላህ ያሳድግልሽ ልጅሽን ማለት ነው። ከመጥፎ ነገርን አላህ ይጠብቅልሽ። ነገር ግን እውነት ሁለተኛ ወደ ሚዲያ እንዳታመጫት አላህ ይጠብቅልሽ። የኛ የሀበሻ አይን አይደለም፣ ሰው እንጨት ያደርጋል እንጨት ያደርቃል ማለት ነው። በትናንትና ራሱ እንዴት እንዳሰብኩኝ እንዴት እንደተጨነቅኩኝ ልነግራችሁ አልችልም። እኔም የልጅ እናት ስለሆንኩኝ ማለት ነው። እናት ስለሆንኩኝ ለልጅ እሳሳለሁ፣ እጨነቃለሁ ማለት ነው። ነገር ግን ይሄን ብቻ ሳይሆን እኔ አንዳንድ ሰይጣኖች በሁለታቸው መካከል አንዱ ግማሻችሁ ለፍቅር የምታሽቃብጡ፣ ግማሻችሁ ደግሞ ለፉአድ የምታሽቃብጡ ደህና ናችሁ? እንዴት ናችሁ? እነሱ እኮ ትላንትና በጣም የሚዋደዱ በጣም የሚፋቀሩ ጓደኛሞች ነበሩ እኮ መቼም ባልና ሚስቶች አልላችሁ። ምክንያቱም ሰማንያ አስሩ አላገባት ወይም ደግሞ ኒካ አድርጎ አላገባት ሰማንያ የታሰረለትና ኒካ የታሰረለት ሴት ነው ወይም ደግሞ ባልና ሚስት ነው ባልና ሚስት የሚባለው ማለት ነው። ስለዚህ በጣም የሚዋደዱ ፍቅረኛሞች ነበሩ። ነገር ግን አልተስማሙን፣ ተለያዩ በቃ። ይሄ መለያየት በነሱ አልተጀመረም። ነገር ግን የምታሽቋልጡ እሷ ከልጇ ፎቶ ተነስታ እሷን ግን ጥል አድርጋችሁ የፉአድ ፎቶ የምትለጥፉ ከፉአድ ጋር ደግሞ የሚታየ የተነሱት ቪዲዮ የተነሱት ፎቶ የሰሩትን ቪዲዮ እየቆረጣችሁ ፍቅርን አምጥታችሁ የምትፖስቱ በሰላማችሁ ነው። እ እሷም እናት ናት፣ እሱም አባት ነው። አባትነቱን የሚነጥቀው ማንም የለም፣ እናትነቷም የሚነጥቃት ማንም የለም። ልጃቸውን አላህ ያሳድግላቸው። እናንተ ግን ምን አይነት አሽቃባጭና አሽቋላጮች ናችሁ እንዲህ በዚህ ልክ በዚህ ልክ እኔ በጣም የገረመኝ የፉዬ እህቶች በጣም ነው ያስደሰታችሁኝ። ዛሬ እንትኗ ስር እንዳለኝ ስድብ ነው። አሁንም እየሄዳችሁ ስደቧት። አቤት የሴጣንነት ጥግ! አቤት ሴጣ ሰው እንዴት ስደቧት ብሎ ይፖስታል? እናንተ የምን ቤት ናችሁ? በቀደም እሱ መኪና ሲገለበጥበት እንደዚያ መኪና ሲጋጭበት፣ እሰይ የተበደረው ነው እሰይ እያላችሁ ደስታችሁ ስትገልጹ ነበረ። በባልና በሚስት ወይም በሚዋደዱ ፍቅረኛሞች መካከል አትግቡ፣ አይመለከታችሁም። ነጊስ ምናልባት ታርቀው ልጅ ወልደዋል እነዚህ ልጆች ማለት ነው። ምናልባት እንኳ ታርቀው ልጃቸው አስታርቃቸው አብሮ ቢሆኑስ ምን ሊወጣችሁ ነው? እናንተ አቃጣሪና አሽቃባጮች ማለት ነው። ምን ሊወጣችሁ የምን ቤት ናችሁ? በሶሻል ሚዲያ ያወቃችሁ ያወቃቻቸው ልጆችን በዚህ ልክ የምታሽቀብጡ ማለት ነው። እነሱ ማንም አባትነትና እናትነትን ሊነጥቃቸው አይችልም። እናንተ እያሽቀበጣችሁ ኖሩ። ከምታሽቀብጡ ወልዳችሁ ልጃችሁን ሳሙ። ልጃችሁን እንደፈለጋችሁ አድርጉ።